ይሁን ብዙ ግራ ግብት ጓደኛ፣ ቤተሰብ፣ ማንም ማለት ነው። እኔ የሚፈራው ደስታዬን በሰዎች ላይ መገንባት፣ ከሰው ሲስማሙ ጮቤ መርገጥ፣ ሰው አለኝ ብሎ ደረት መንፋት፣ ሰው የጠፋ ቀን ማንነትን ፈልጎ ማጣት፣ እውነትን መካድ፣ መንገድ አልባ ሆኖ ከነፋስ ጋር መጥፋት ይህን ይፈራሉ። በጣም ግራ ገብቷችሁ ያቃል አይደል? ግራ ገብቷችሁ ያቃል የምትሄዱበት የምትጠፉበት በቃ በአጠቃላይ ራሳችሁን የምትስቱበት መንገድ አታችሁ ታውቃላችሁ። እኔ በዛ ሁኔታ ላይ ነው ያለሁት። ብቻ እግዚአብሔር መልካም ነው። በሕይወቴ እግዚአብሔር የሚያደርግልኝ ነገር ሁሉ ትክክል ነው። ምናልባት እኔ ቻኩዬ የማይገባኝን ስጠኝ ብዬው ይሆናል እግዚአብሔር በስራ ሁሌም ትክክል ነው። በቃ ግን በቃ ይሆናል ብዬ ብዙ ስህተት ሰርቻለሁ፣ እና ቪዲዮ ስንተኛ ጊዜ ነው ይህን ቪዲዮ የምሰራው ማለት ነው። እና ከዛ ስሜት ውስጥ ሆኜ ብዙ ጊዜ ሞክሬያለሁ። በጣም ተሰማኝ። አሁንም ብዙ ጊዜ ቪዲዮ ሞክሬ ዳልቻለሁ ላለማልቀስ ማለት ነው። እግዚአብሔር ይመስገን ጤና አለኝ ሙሉ ጤና አለኝና ግን በቃ ይሁን ዓለምዬ ብዙ ስህተቶች ሰራሁ። የምር አሁን ግራ ግብት ነው ያለኝ። በቃ የት ነው የምሄደው? እሺ ማለት እናታባት አለኝ ወንድና እናት እናት አባት ወንድም አለኝ፣ ግን እነሱ የሚያውቁት ሳውዲ አረብ እንደገባው ነው። ሳውዲ አረብ እንደገባው ነው የሚያውቁትና ሳውዲ ገብ በእለት በረራ ትራንዚት ነው፣ ታውቃላችሁ፣ ኳተር ላይ ያ ሁሉ ሰዓት ያ ሁሉ ውሎና አዳር አድረን ነው በስተመጨረሻ የበረርኩት ሳውዲ አረብ፣ ማታ ማታ አራት ሰዓት በኢትዮጵያ አራት ሰዓት ሳውዲ አረብ ገባሁኝ፣ ሪያድ እና ከጓደኞቼ ጋር ለይተው ወደኋላ ሲመልሱ ሰማይ ምድር ተገለባበጠብኝ። ለምን ብዙ ስህተቶችን ሰርቼ ስለወጣው ማለት ነው። እናንተ እንዴት ነው ይሆናል ብላችሁ አስባችሁ? ብዙ ስህተቶችን ሰርቻለሁ። በቃ ያ ነገር ቁጭኝ እቃ ሽጫለሁ፣ መሸጥ የሌለብኝን እቃ ሽጫለሁ። ለውጭ ይሆነኛል የማንንም ፊት አላይም፣ ማንንም አበድረኝ ስጠኝ ማለት አልፈልግም። በቃ እዚህ ሀገር ከሌላችሁ ማንም በቃ ሁሉም ፊት ነው የሚያዞርባችሁ፣ ጓደኛ፣ ቤተሰብ፣ ማንም ማለት ነው። ሁሉም ላለው ሰው ነው የሚያራግፈው። ከሌላችሁ ጋር አንጀታችሁ የሚሆን ጓደኛችሁ ጀርባ ነው የሚሰጣችሁ ጀርባ ነው የሚሰጣችሁ እና ጓደኝነቱም ከኪስ ጋር ነው በቃ ካለ ነገር ማንም ያላችሁበት እንኳን ምንም ነገር ውስጥ ብትሆኑ ማንም ዞር ብሎ አያችሁ ብራችሁ ጓደኛችሁ ብራችሁ ነው እግዚአብሔር ይ የታዘኩት እና ሪያድ ገብቼ እንቴ እንቴ እንደክ በላቅ ላዝም ትሩሂል መክተብ ትከልሚ ምን ሆ ማለኝ እና ከዚህ በፊት ምንድነው ምን ችግር አለብኝ ብዬ ያልኩት በአረብኛና እዚህ አሁን ከጀርባሽ ሰው ስላለ ማብራራት አልችልም። ሌሎችን ደግሞ ማስተናገድ አለብኝና ቢሮ ሄደሽ አናግረቸው ቢሮ ሄደሽ አናግሪያቸው አሉኝ። እና ሰሞኑን ምድር ተገለባበጠብኝ። እግዚአብሔር ነው ምላችሁ፣ ወይኔ እግዚአብሔር እኮ እኔ ጠይቄው የከለከለኝ ነገር የለም ብዬ በቃ ሰሞኑን ምድር ተገለባበጠብኝ። ከዛ ቢሮ ገባሁኝ። እሺ እንደጋለኝ ኛን ሮሂል መክተብ ብሎኝ ነው እና ችግር ምን ችግር አለብኝ ብዬ ስለው ሳውዲ አረብ ነበርሽ ምንሃሻ አለኝ። ክንት ያኔ ጥላት ሌሽ ምንሃሻ አላፍ ተክዴን ሰላሳ አልፍ ተክዴን አለኝ። እንደዛ አይደለም በቃ እኔ ኢትዮጵያ መሄድ አልፈለኩም ነበር። ሴትዮዋ ደግሞ ኢትዮጵያ ልሸኘኝ ነበር ጠፈውባት። ይሄ ነው ዜ ብዬ አልፍ። ከዛ በቃ ስንት አመትሽ ነው ኢትዮጵያ ከገባሽ አለኝ? ይመጣል ስንት አመትሽ ነው ሲለኝ፣ ሶስት አመት አልኩት። እርግጠኛ ነሽ አለኝ። አዎ ሶስት አመት ነው ከሆነ እኮ እኔ ጋ መምጣት አይጠበቅብሽም፣ ታልፊ ነበረ። ያ ማለት ወይ የወራት ወይ የቀናት ችግር አለ ማለት ነው። እስኪ ፓስፖርትሽን አምጪ ማለት ራሴን አረጋግቼ ልንገራችሁና፣ እስኪ ፓስፖርትሽን አምጪ ሊያው አለኝና ፓስፖርቴን ሰጣውት። ከዛ አንቺ ሁለት አመት ከስድስት ወርሽ ነው ባገለክ ስት ተሻሃራለኝ ከዛ በናት ባባ በእናት ባባ ነው ያልኩት። አንዴ ያ አለ አንዴ ባባ ነው የምለውና እባክህ ብዙ ንብረ ሽጬ ነው እዚህ የመጣሁት። ማን ነው አሁን ያስመጣሽ ታቂዋለሽ? አለኝ። አዎ ከዚህ በፊት የሰራሁበት ሰው ነው። እንዴ እንዴት ጠፍተሽበት? እንዴት ድጋሚ ቪዛ ላከልሽ? ሲለኝ አይ እሱ አይደለም ሌላ ጠፍቼ የምሰራበት ሰው ነው እና በዚህ ሰውዬ ብትጠፊ ሳለኝ፣ ኧረ እኔ የምጠፋ ነገር የለም የምወዳቸው ሰዎች ናቸው፣ ቪዛ ይላኩልኝ እነሱ ይሄን ያህል ይተማመኑብኛል ብዬ ብዙ ማስተባበያ ያቀረብኩኝ እና ይሄ ህግ ነው ብለዋል። በቃ ስቅ ስቅ ብዬ ነው ያለቀስኩት ቁጭ ብዬ ማለት ነው። ከዛ መጥቶ እህነ መንልምስ ብንት በስ እልምስ ካለኝ ሴት ልጅ እኛ አንነካም፣ ግን ልንካሽ ብሎ ትከሻይን ይዞ አይዞሽ፣ እኔ ልተባበርሽ የምችለው ነገር ምንም ነገር የለም። ይሄ የሳውዲ ህግ ነው። እኔ ብለቅሽ እዛ ካሜራ እየመለሰሽ ነው። አሻራሽ፣ የአይን አሻራሽ ስድስት ወር ይቀረዋል እና እየመለሰሽ ነው። እያወቅን ብንልክ ብናስወጣሽ፣ ከከኛ በላይ ያሉት ደግሞ ሪፖርት ያስገቡብናል እና ብረመዳን እንቲ ብንት ብረመዳን መቢክት ተስሂን እንብለዋለኝ ማለት ነው። ኧረ በእናትህ እኔ ብዙ ንብረት ሽጬ መሬት ሽጬ ልጄ እንደ እናቴ ሰቅቼ ነው የመጣሁት። እባክህን፣ እባክህን በእናቴ በቃ እምታደርጉኝ ከፈለግክ እዚሁ ስድስት ወር እዚሁ እሆናለሁ ብዬሽ አልኩ። ትልፊ እና ድጋሚ ሞክሪ ብለዋለች። በእናትህ ይሄ ፕሮሰስ እኮ ብዙ ብር ነው የጨረስኩበት ብዬ ብለመናው ባደርገው ከቢሮ አልወጣም፣ በቃ አረብኛ እችላለሁ ከቢሮ አልወጣም ማጥላፍ ሀል መክተብ አልት ማላፍ ዝም ላምሀፖርት ማሩህ አልትና እኔ ልተባበርሽ የምችለው ነገር ምንም ነገር የለም። ልተባበርሽ የምችለው ነገር ቢኖር አእምሮሽ ጥያቄ እንዳይፈጠር ሳውዲ አረብ ምን ምን አጥፍቼ ነው የተመለስኩት የሚለው አእምሮሽ ላይ ጥያቄ እንዳይፈጠር ለአንቺ መመለስ አለብኝ። ከዛ ውጭ ግን ከፈለግሽ ማለት ከኔ በላይ መክተብ ብሎ ጉዳይሽን እሱ ይየው፣ እኔ እተባበርሻል። ችግር የለውም። ወደ ሌላ መክተብ ምልክሽ ስለምታበን በቃ ስላሳዘንሽ ነው። ሄደሽ እንደኔው ለምኝ ዋለ ወሰደኝ፣ እዛ መክተብ፣ እዛም ብለም ነው ባደርገው። እናንተ ኢትዮጵያኖች ሁሌም ስህተት ሲጀምር፣ ኤጀንሲሽ ያቃል። ያንቺን ፓስፖርት አስገብቱ ኮምፒውተር ላይ ያስገብቶ ቪዛ ሲመጣልሽ ምን ስህተት እንዳለብሽ ምን ያህል ቅጣት ቁጣት እንደተቀጣሽ ምሳውደሮም ስንት ዓመት እንደኖርሽ በምን መልኩ እንደገባሽ በምን መልኩ እንደወጣሽ ሙሉ መረጃ ያውቃል። ስለዚህ ለምንድነው በምን ተማምኖ ነው ፕሮሰስ ጀምሮ ያስመጣሽ ብዙ ወጪ እንድታስወጪ ያደረገሽ? ምን ተማምኖ ነው ራሱ ያስወጣሽ? እኔ ምንም አደርግልሽ ነገር የለም። እኔ ተባበርሽ ነበረ፣ ግን ህግ ነው ይሄ። ቃኑን አለኝ። ሀ ሳውዲ ቃኑን አለኝ። ህግ ነው በቃ። ህግን ደግሞ መጣስ አልችልም። ከስራ ይባረራለሁ። ኤጀንሲሽ ነው የተጫወተብሽ። ኤጀንሲሽ ኮምፒውተር ላይ አምጥቶ ቪዛ ሲመታ አንቺ ስድስት ወር እንደቀረሽ ያቃል። ምን ተማምኖ ነው ያስመጣሽ? በቃ ብር ብቻ ነው የሚያዩት፣ ምናምን ብሎ እንዲያውም ሪፖርት አደርጋለሁኝ ኤጀንሲሽ ላይ ብሎ ምናምን ብሎ፣ በቃ እየለመንኩ ሳስቸግራቸው መጨረሻ የሆነ ማረፊ ያስገብተው ክላስ ላይ ጠርቅም አደረጉኝ። ግራ ገባኝ። አልቅሽ አልቅሽ አል አልቅሽ ወጣልኝ። ወይኔ ምን አጥፍቼ ነው ግን እግዚአብሔር ሆይ? ምን አለ አሻራ ቦታ ላይ መሄድ አትችይም ብባል ቢያንስ እቃ አልሸጥም ነበር። እቃይን እዚህና እዚህ አልበታትም። የምሬ ነው የምላቸው አሁን የምቀይረው ለብስ እራሱ የለኝም። እቃይን አስቀምጫለሁ የምሸጠውን ሽጬ ለወጪ ተጠቅሜ ያለሁኝ ለምን እኔም እሱም እየሄድን ስለነበር ብዙ ወጪ ያስፈለገን ማለት ነውና በቃ እኔ ፈጽሞ መመለስ አልመሰለኝም። ሚመልሱት ከሆነ አሻራ ቦታ እመለሳለሁ የሚል ተስፋ ነበረኝ እንጂ ሳውዲ አረብ ሪያድ ገብቼ ላ ወላ ታምር ነው የሆነብኝ እና ልብስ እግዚአብሔርን ምላችሁ ይሄን ልብስ ስንቴ ደጋግሜ ለበስኩት። ልብስ ብር አልያዝኩም። ለልጄ ራሱ በቃ የተረፋትን የተረፈኝን የእንትን ለሉ ወተት መግዣ ብዬ ይገኝ ቤተሰብ ጋር ስለሆነች የወተት መግዣ ብዬ ነው የላኩትና አካውንቴ ላይ መቶ ብር አስቀርቼ ልብሴን በቃ ዩኒቨርሲቲ በቃ ብዬ ለሰው አከፋፍጌ እኔ ይሄን አድርጌያለሁ ብዬ ጸድቄና አላበላሽም። ይሄ በቃ የቀረኝ የለበስኩት ልብስና ሳውዲ አረብ ሄጄ ማለት ማውቀው ቤት ነው የሚሄደው ልብስም ብፈልግ ሻምቦን ብፈልግ ይገዛልኛል። ባይገዛልኝ እንኳን ሪያድ ነው ያለሁት፣ ቤተሰብ አጠገብ ነው ያለሁት ብዬ ያለኝን ድርግምግምግምግም ማድርጌ ወጣሁኝ። ይኸው ተመለስኩኝ። አሁን አዲስ አበባ ነው ያለሁት፣ ሰፈርም አልሄድኩም። የትም እንደሚሄድ ግራ ገብቶኛል። ሴፍ ያለው ሳውዲ አረብ ነው። ሴፍም ገና ይቃማል፣ አልተስተካከለለትም ስራም አልገባም። እኔ ምን የት ምን እንደማደርግ ጠፍቶኛል። የምር ግን በቃ ልጄን አስመ ልጄን ቢያንስ መጽናኛ ትሆንኛለች አስመጥልኝ ይዣት ማብሬ መለሳለሁ ገጠርም ቢሆን ገባለሁ ብዬ ልጄን አዲስ አበባ አስመጥቼ ከልጄ ጋር ነው ያለሁት። የምር በቃ ማጥቀው ነገር ወይኔ ጉዴ ፈላ። የሆነ የምትሆኑት የጠፋችሁ ነገር የለም። እንደዛ ነው በቃ። አለመንቀሌም አንድ ተአምር ነው ምክንያቱም ብዙ ስህተቶችን ሰርቼ ወጥቼ፣ ይቅርታ ተሳቢ ምናም መኪና አለ፣ ድምጼ ይሰማቸዋል ብዬ አስባለሁ። ብዙ ስህተቶችን የምን ቁም ሳጥን፣ አልጋ ያልሸጥኩት ነገር የለም እና ቢያንስ እሺ እሱንም ሽጬ አካውንቴ ላይ ብር ቢኖር ችግር የለም ቢያንስ እኔ ችግር የለም። ልብሴንም የልጄንም ልብስ ፌስታልም ላይ አድርጌ ሴፍ ስራ እስኪጀምር ሴፍን ነገር እስኪስተካከልለት ድረስ እኖር ነበረ ግን አካውንቲ ላይ ብር እስኪጠፋ ድረስ ልቤን አጥፍቼ ፕሮሰስ አድርጌ ሲበላሽብኝ እንደው ባህርተኞች የት ናችሁ? በባህር ልጀምር ነው ያልቀጠ፣ እና እባካችሁ በቃ አሁን ወደ ዋናው ጉዳይ ስመጣ እባካችሁ፣ እባካችሁ፣ የኔ ወድ ትገቢያለሽ፣ እባካችሁ አሻራ እንደ እኔ ጠፍታችሁ የነበራችሁ ሰዎች እንደው ቢቻል አምስት አመት ሶስት አመት አይደለም አምስት አመት ሞልቷችሁ ጀምሩ። አሁን ከኔ ጋር ብዙ ነበርን። እኔ ብቻ ነኝ የተመለስኩት። ሌሎች አንዷ አስራ አንድ አመቷ ነው፣ አንዷ ሰባት አመቷ ነው፣ አንዷ አምስት አመቷ ነው። አንዷ ባለ አስራ አንድ አመቷ ተይዛ ነው የገባችሁ። ባለ ሰባት አመቷም ደግሞ አሟት እጅ ሰታን የገባችሁ ታስረው ማለት ነው። ባለአምስቷ ግን እንደኔ ሊሲፓስ አውጥታን የወጣችሁ እና እነሱ ትንሽ አስቀምጠዋቸው እርስ በርስ ተወያይተው የበላይ አካል ደውለው ጠይቀው ብዙ ውጣውረድ አድርገው እነሱን ሸኛቸው እኔን ማቆያ አስገቡኝና አባካችሁን ወጪ አታውጡ። እኔ ያውን መልእክት መልክት ነበር ለማስተላለፍ የመጣወት ግን እራሴ ስሜት አይሆኜ የኔ ስሜት ነገርኳችሁ። ብዙዎች ስለ እኔ ስለተጨነቃችሁ፣ ብቻ እግዚአብሔር ይመስገን በህይወት መኖሬም ጥሩ ነው። ምን እንደምላችሁ አላውቅም። ግን በአጠቃላይ ወጪ ወጪ እንዳታወጡ። ሳውዲ አረብ ለመሄድ ከፈለጋችሁ አምስት አመት ይሙላችሁ። እስከዛ መኖር ካልቻላችሁ ኢትዮጵያ ውስጥ ሌላ ሀገር ሞክሩ ነው የምላችሁ። እኔ አሁን ማደርገውም ግራ ገብቶኛል መሆኑን ነገር ግራ ገብቶኝ አዲስ አበባ ነው ያለው እላቸዋለሁ። በቃ ሁላችሁም በጸሎታችሁ አስቡኝ። ምን እንደማደርግ አላውቅም። ሌላም ሀገር ልሞክር ሀገር ልሞክር ገንዘብ የለኝም። ወደ ሰፈርም ልመለስ ብል ገንዘብ የለኝም። ተንሳፍፌ ነው ያለሁት። ብቻ እግዚአብሔር የተመሰገነ ይሁን። ሁላችሁም በጸሎታችሁ አስቡኝ። ግን የመዳም ቅመሞች ይኑራችሁ። ብር እኔ አሁን ብር ቢኖረኝ መለስ እንኳን የሰው እጅ ማይ ባልሆን መለስ እንኳን ጓደኛም ሆነ ቤተሰብ አጀቦ ነበረ፣ መፍትሄ የሚፈጥርልኝ ግን እጃና ሳ ስለሆንኩኝ፣ እየሰሙትም በቃ እንዳልሰማ ባላዬ ላሽን ያሉኝና፣ ይሁን ችግር የለም፣ እግዚአብሔር ይመስገን። እኔ በምን ገንዘቤን እንዳጣሁት ስለማቅ እማርበታለሁ። ችግር የለውም። ሊያልፍ ሲል እኮ መከራ ይበዛልና ኖርማል ነው። ሁላችሁም ግን በጸሎት አስቡኝ። ሰላም ሁኑልኝ። ቻው